ጠቅላይ ሚኒስትር ዶክተር አብይ አህመድ የናይጄሪያ ምክትል ፕሬዚደንት ካሺም ሼቲማን የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የክልል ርዕሳነ መስተዳድሮች የሁለቱ ከተማ አስተዳደር ከንቲባዎች እንዲሁም ሚኒስትሮች በተገኙበት በአዲስ አበባ የወንዝ ዳር ዳርቻ ልማት የችግኝ ተከላ መርሃ ግብር ተካሂዷል። የኦሮሚያ ክልል ፕሬዝደንት ሽመልስ አብዲሳ በክልሉ በየአመቱ በሚሊዮን የሚቆጠሩ ዜጎች በመርሃ ግብሩ የነቃ ተሳትፎ እያደረጉ መሆኑን ተናግረዋል። በአረንጓዴ አሻራ መርሃ ግብር አማካኝነትም በክልሉ ተራቁቶ የነበሩ አካባቢዎች መልሰው ማገገማቸውን ጠቅሰው ከሀገር ውስጥ ባለፈ ለውጭ ገበያ የሚቀርብ አትክልትና ፍራፍሬ ምርታማነት አቅም መፍጠሩንም ገልጸዋል። በዘንድሮ ዓመትም የክልሉ ነዋሪዎች በመርሃ ግብሩ ላይ በስፋት እንዲሳተፉ የሚያደርግ ዝግጅት መጠናቀቁን በመጠቆም ቡሃወኒ ቀበተማ ዱፈኒ ተኮፋፊን ድራ በተጨባጭ የተገኘ ውጤት አንዱና ዋናው ለጎርፍ ተጋልጦ የተጎዱ መሬቶች መልሰው እንዲያገግሙ ተደርጓል። በዚህ ረገድ ትልቅ ለውጥ ነው የመጣው። ሁለተኛ የአየር ሁኔታው የተሻሻለ መጥቷል። ከዝናብም አንጻር ጥሩ ነው። ሶስተኛው አትክልትና ፍራፍሬ በስፋት ለምቶ እስከ ኤክስፖርት ማድረግ ተደርሷል። ክልላችንም አገርም ከዚህ የተጠቀመ ነው። ከግብርና ስራ ጎን ለጎን ሁሉም ሕዝብ ወጥቶ በችግኝ ተከላ መሳተፍ ይኖርበታል። ከዚህ አንጻር ትልቅ ውጤት እንጠብቃለን። ሰከንረት ግና የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ሌተናል ጀነራል ታደሰ ወረደ በበኩላቸው በሀገር አቀፍ ደረጃ በአረንጓዴ አሻራ መርሃ ግብር በርካታ ሕዝብ በማሳተፍ ለውጥ ማምጣት መቻሉን ተናግረዋል። መርሃ ግብሩ ዘርፈ ብዙ ፋይዳ እንዳለው ጠቅሰው በትግራይ ክልል ሐምሌ 20 ቀን 2017 ዓ ምህረት መርሃ ግብሩ በይፋ እንደሚጀመር ጠቁመዋል። ለዚህ ስራ የሚውል የችግኝ ዝግጅት መደረጉንም ነው የገለጹት። ስፋት በካምፔን መልክ ባንዴ በሚሊዮኖች በሚተከሉበት ወቅት ፋይዳው ትልቅ ነው የሚያ ነው የቀደም ብለውም የተጀመረ አሁንም እየተጠናከረ ሄድ ያለ ነው እና ትግራዩ ሐምሌ 20 ነው ኦፊሻል የሚጀምረው። ሰባ ሚሊዮን ችግኞች ናቸው እስካሁን ድረስ ለተክል ነው። ዝግጅት ካለው ሁኔታ አንጻር ሲታይ የአረንጓዴ አሻራ መርሃግብር ግብር የተለያዩ የፍራፍሬ አይነቶችን በሀገር አቀፍ ደረጃ ማስፋት ያስቻለ መሆኑን የተናገሩት ደግሞ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሀሰን ናቸው። መርሃ ግብሩ ከቡና በተጨማሪ ኢትዮጵያ በፍራፍሬ ኤክስፖርት እንድትታወቅ እያደረጋት ስለመሆኑ ጠቁመዋል። የአረንጓዴ አሻራ ታላቁ የህዳሴ ግድብ ለሚገኝበት የቤንሻንጉል ጉሙዝ ክልል ትልቅ ትርጉም እንዳለው ጠቅሰው የክልሉ ነዋሪዎች በመርሃ ግብሩ የሚያደርጉትን ተሳትፎ መጨመሩንም ገልጸዋል። አረንጓዴ አሻራ ከጀመርን በሀገራችን ትልቅ ዲፓርቸር እየተመዘገበ ነው ያለው። በቡና ምርትም ትልቅ ውጤት እየተገኘ ነው ያለው። ከዚህ በፊትም ያልተለመዱ ፍራፍሬዎች በሀገራችን ተተክሎ ለሀገራችን ፍጆታ ባለፈ ኤክስፖርት እየተደረገ ነው ያለው። ይሄ ትልቅ ስኬት ነው። ስለዚህ እንደ ሀገር በሁሉም ክልሎች ያለምንም አይነት ልዩነት እየተሰራ ያለ ስራ ነው ተደርጎ የሚወሰደው። እንደ ቤኒሻንጉል ጉሙዝ ክልል፣ ቤኒሻንጉል ጉሙዝ ክልል በአባይ ተፋሰስ ውስጥ የሚገኝ አካባቢ ነው የሚገኝ ክልል ነው። ታላቁ ሕዳሴ ግድብ የሚገነባበት ነው። በየአመቱ በሚሊዮኖች አሁን በዚህ አመት ከ75 ሚሊዮን ችግን በላይ ተዘጋጅተን እንተክላለን ማለት ነው።